ሌላ ደግሞ ጉዳይ እንመልከት። በጣሊያን ከኢንተር ሚላን ና ከቦሎኛ ውጪ በደረጃ ሰንጠች ውስጥ እስከ ዘጠኝ ያሉት ቡድኖች ምናልባት የአሰልጣኝ ሹምሽር ሊፈጽሙ ይችላሉ። ይህንን ጉዳይ እንመልከተው፣ ምክንያቱም ኢንተር ሚላን ወጥ የሆነ ሲዝን እያሳለፈ ነው። በአንጻራዊነት ናፖሊ ከአንቶኒ ኮንቴ ጋር ገና በዚህ ውድድር አመት ነው ስራው ነው የጀመረው፣ ግን ደግሞ ጥያቄዎች አሉና ና ይህንን ጉዳይ የምንመልከት። በእርግጥ በጣሊያን በርካታ አሰልጣኞች ይቀያየራሉ አደል? በጊዜ ፍጥነት ክለቦች ብዙ የሚታገሱበት ሊክ አይደለም። ይህንን ጉዳይ እናንሳ። ለምሳሌ ባለፈው የውድድር ዘመን ሴሪያው ሲጀመር ከሀያዎቹ ክለቦች አስራ ሶስቱ በአዳዲስ አሰልጣኞች ነው የጀመሩት። ሰው በጣሊያን እንዲህ አይነት ልማድ አለ። ይኸው ነገር የሚሆን ይመስላል በዚህኛውም የውድድር ዘመን ቅድም የጠቀስሻቸው ሁለት ክለቦች ኢንተር ሚላን ና ቦሎኛ ብቻ ናቸው፣ እንግዲህ በእርግጠኝነት የአሰልጣኝ ለውጥ አያደርጉም ብሎ አፍን ሞልቶ መናገር የሚቻሉ። ኢንተር ቤጎ ነው። ኢንዛጊን እንዲያውም አዲስ ውል መስጠት ይፈልጋል ኮንትራቱን ማራዘም ይፈልጋል። ሌላ ቡድን ለመገንባት ጥረት እያደረጉ ነው። በአብዛኞቹ ተጫዋቾች በእድሜ መግፋት ምክንያት ቤፔ ማሮታ፣ ፔሮ ሴሊዮ ና ሌሎቹም ሰዎች በርካታ ወጣት ተጫዋቾችን እየመለመሉ ነው ለሚቀጥለው አመት። ስለዚህ እንዲያውም አዲስ የቡድን ግንባታን ከዚሁ አሰልጣኝ ጋር የረጅም ጊዜ ፕሮጀክት ማለት ነው ከዚሁ አሰልጣኝ ጋር ማድረግ ይፈልጋሉ። ደግሞ ውጤታማ ነው። የወቅቱ የሴሪ አ አሸናፊ እሱ ነው። ኪንግ ኦፍ ካፕስ የሚባል የጥሎ ማለፍ ወይም የካፖች ውድድር አሸናፊ ነው። ቻምፒየንስ ሊግ ፍጻሜ ያደርሷቸው ያውቃል። እድለኛ ነበርም በፍጻሜው ጨዋታ። ለሌላ ስኩዴቶ በጥሩ ሁኔታ ላይ ነው ያሉት ከአታላንታ ጋር ያለው ልዩነት ሰባት ነው። ከናፖሊ ጋር ያለውን ልዩነት ወደ ሶስት ሰፍቷል። ባለፈው ሳምንት ትልቅ ድል ነበራቸው። ከኢንተርናሽናል ብሬክ በፊት አታላንታን አሸንፈው ቻምፒየንስ ሊግ ላይ በድጋሚ ሻምፒዮን ለመሆን ተስፋ አላቸው ከሚባሉት ቡድኖች መካከል አንደኛው የሲሞኔ ኢንዛጊ ኢንተር ነው። ስለዚህ ለምን ይለቃል? የሚለቅበት ብዙ ምክንያት የለውም። እሱም ደስተኛ ነው፣ ክለቡም ደስተኛ ነው፣ ውጤታማ ነው። ከጣሊያን ውጭ ወጥቶ የመስራት ብዙ ፍላጎት የሚለውም ይላሉ። ለጊዜው ከጣሊያን ወጥቶ በሌላ ሀገር፣ በእንግሊዝ ፈላጊ አያጣም ምንም ጥያ ባለፈውም ክረምት ባየር ሚኒክ ሲባል ነበር። ሌሎች ትልልቅ የእንግሊዝ ክለቦች ይፈልጉታል፣ ፈላጊ በጭራሽ አያጣም። ከአውሮፓ ምርጥ አሰልጣኞች መካከል አንደኛው ነው። ግን ለጊዜው መውጣት አይፈልግም፣ እዛው በጣሊያን ነው መስራት የሚፈልገው። ስለዚህ በኢንዛጊና በኔራቱሪ መካከል ያለው መስማማት እንዲህ ያለ ያማረ ነው። በዚህ ዓመት አራት ዋንጫ ሁሉ የማሸነፍ እድል አላቸው፣ የኮፓ ኢታሊያን ከጨመርን፣ የዓለም ክለቦች ዋንጫን ከጨመርን የዓለም የክለቦች ዋንጫ የሽልማት ገንዘብ ደግሞ ያው ትላንት እንደተነገረ በጣም ከፍተኛ ነው። ስለዚህ ለኢንተር ትልቅ የፋይናንስ ጥቅም የሚሰጥ ነው። ይህንንም ውድድር የማሸነፍ ተስፋ አለ። ለዚህ ነው እሱ ባለፈው ትሬብል ሲሉት ሜቢ ኳድሩፑል ሲል የነበረው። ሌላኛው ግን የቦሎኛው አሰልጣኝ ነው። አውሮፕላኑ ቦሎኛ ና ፓይለቱ ቪንቼንዞ ኢታሊያኑ መሀል በጣም ጥሩ መግባባት አለ። እንዴት አይነት ጥሩ ሰክሰሽን ፕላን ነው! ከቺያጎ ሞታ መልቀቅ በኋላ ከ1960 ዎቹ አጋማሽ በኋላ ነው ለመጀመሪያ ጊዜ ወደ ቻምፒየንስ ሊግ የተመለሱት እና ደግሞ አንዳንድ ጠቃሚ ተጫዋቾችን ማጡ ቦንጆርኖ ወደ ናፖሊ፣ ካላፊዮሪ ወደ አርስናል፣ ዚርክዜ ወደ ማንቸስተር ዩናይትድ ሄዱባቸው፣ አሰልጣኙም ለቀቀ እና አደገኛ ነበር። ይሄ ቡድኑ እንዲፈራ ማለት እንዲዳከም ነው የምትጠብቂው። አሁን አራተኛው ቦታ ላይ ነው የተቀመጡ። እንዲያውም በዚህ ተመሳሳይ ጊዜ የቲያጎ ሞታ ቦሎኛ ከነበረው የነጥብ ብዛት ይልቅ የቪንቼንዞ ኢታሊያኖ ቦሎኛ ያለው ነጥብ ይበልጣል። ግሩም ቡድን የሰራው በቀደም ላዚዮን አምስት ለአንድ አምስት ለዜሮ አሸንፏል። ሀሳቦቹ ብሩን የሚጫወትበት ካረጅ ከዚህ በፊት በፊዮረንቲና እንደገነባው አይነት ምርጥ ቡድን ነው። ስለዚህ በእርግጠኝነት በቃ አሰልጣኝ አይቀይሩም የሚባሉት ሁለት ክለቦች እነዚህ ናቸው። ሌላ ከዚህም በበለጠ እርግጠኝነት መናገር ይችል የነበረው የአታላንታና ና የጃምፔሮ ጋስፔሪኒን ጉዳይ ነው። ግን ጋስፔሪኒን በተመለከተ አዲስ ውል አልፈርምም ብለው ከተናገሩ በኋላ መልቀቃቸው አይቀርም። ባደጉበት ተጫዋችነትን በጀመሩበት ማሰልጠንም በጀመሩበት ዩቬንቱስ ይፈለጋሉ። ደግሞ ሮማም ያው የውድድር ዘመን ሲያበቃ ክላውዲዮ ራኒሪስ ከውድድር ዘመኑ መጨረሻ ድረስ ስለሆነ በኃላፊነት እንዲቆዩ ስራውን የተረከቡት ወደ ሮማም ሊሄዱ ይችላሉ ይባላል። የእሳቸው ሁኔታም የተረጋጋ አይደለም። ግን ኮንቴ ምሳ እንዳነሳሸው የመጀመሪያ አመቱ ነው አይደለም። በናፖሊ ምን ይላሉ? የክቫራት ስኬሊያ መልቀቅን ተከትሎ የተፈጠረ ያልሻረቁ ስላለ የናፖሊን የዋንጫ ሞመንተም የጎዳ ለፔዤ ደግሞ እየሰጠ ያለው ጥቅም የበለጠ የሚያስቆጭ ይሄ ተጫዋች በዚህ ጊዜ ቢኖርልን ኖሮ አሁን ካለንበት ስፍራ ከአምስት ጨዋታ አንድ ጨዋታ ብቻ ከማሸነፍ የውጤት ችግር የተሻለ ንሆን ነበር። ደግሞ ክቫራስኬሊያን መልቀቃቸው ብቻ አይደለም፣ በፊት እንዳነሳ ነው። ይሄ በጥር ያልተለመደ ዝውውር ነው። በተለይ ለዋንጫ እየገሰገሰ ዋንጫ ተስፋ ያለው ቡድን እንዴት እንዲህ አይነት ተጫዋች ይለቃል? ኦኬ ከመልቀቁ በፊት የመጨረሻዎቹ ሁለት ወራት በጉዳትም በፎርምም ጥሩ አልነበርም። ግን ያውቁታል ስኩዴቶ አሸንፎላቸዋል ይሄው ልጅ። እሱ ከለቀቀ በኋላ ደግሞ ነገሩን ያባሰው ተተኪ አላስፈረሙ ጋርናቾ ተባለ ጋር ናቸው። እውነቱን ለመናገር በክቫራትስኬሊያ ሌቭል ያለ ተጫዋች አይደለም። ጥሩ ተጫዋች ሊሆን ይችላል፣ ግን በሱ ሌቭልም ቢመጣም በተመሳሳይ የጥራት ደረጃ ያሉ ተጫዋቾች አይደሉም። ተስፈኛ በጣም ጥሩ ፖቴንሻል ያለው ተጫዋች ነው። ሜቢ የጣሊያን እግር ኳስ ፔስ የበለጠ ሊመቸው ይችላል። ሜቢ አራት ሶስት ሶስት የበለጠ ሊመቸው ይችላል። እሱ እንዳለ ሆኖ ፖቴንሻሉን አንክድም፣ ግን ክቫራትስኬሊያ ትንሽ ጥራቱ ከዛም ከፍ ያለ ተጫዋች ነው፣ ግን እሱም አልመጣም ካረማዴሚ አልመጣ ካረማዴሚ በጨራሽ በክቫራትስኬሊያ ደረጃ ያለ ተጫዋች አይደለም። ጥሩ ተጫዋች ነው ግን አይደለም፣ ደረጃው እንደዛ አይደለም። እና ይሄ እስካሁን ድረስ ይፈነዳል። እንደምታውቀው አንዳንድ ጊዜ ግዜ ወጣና በቶተናም እንዳየ ነው፣ በኢንተር እንዳየ ነው፣ በጣሊያን ብሔራዊ በዩቬንቱስ ሲለቅም ያሳደገው የኖረበት ክለብ ውስጥ ዩቬንቱስን እንኳን ሲለቅ እንዲሁ በዝውውር ተማሮ ነበር የለቀቀው። ከኢንተር ሲለቅ በዝውውር ተማሮ ነው የለቀቀው። ከቶተናም ሲለቅ ስንት አመት ነው ዋንጫ ካሸነፈ ቶተና? ያሰልጣኝ ችግር አይደለም እያለ ሲያማርር ነበር። እንደምታውቂው ከጣሊያንም ብሔራዊ ቡድን ሲለቅ እንደዚህ ወደ ቼልሲ ሲመጣ፣ ከቼልሲም ሲለቅ በውዝግብ ነው የለቀቀው እና አመቱ መጨረሻ ላይ ሴሪያውን ካላሸነፈ ከዚህ ፊት የምናውቀውን ኮንቴን አንፕሪዲክተብል የሆነውን ኮንቴን ልና እንችላለን። ደግሞ ፈላጊ አያጣ ዩቬ ራሱ ሊመልሰው ይፈልጋል ይባላል። ወደ አሸናፊነቱ ስፒሪት መመለስ ይፈልጋል። አሁን ኤክስፐሪመንቶች ያደረገ እየሰራ አይደለም። ቱዶር እስከ አመቱ መጨረሻ ድረስ ነው ኃላፊነቱን የተረከበው። ቋሚ ሊያደርጉት ይችላሉ ኮንትራቱን፣ ግን በኢንተሪም አሰልጣኝነት ነው ኃላፊነቱን የተረከበው። አታላንታ ውስጥ ጋስፔሪኒ የሚለቁ ከሆነና ወደ ሮማ የሚሄዱ ከሆነ ምን ይላሉ መሰለኝ ሰዎች፣ ብዙ የሲስተም ለውጥ ማድረግ የማያስፈልግ ከሆነ ቱዶር የሶስት አራት ሁለት አንድ አሰልጣኝ ነው ስለዚህ ብዙ የሲስተም ለውጥ የስኳድ ለውጥ ማድረግ ሳያስፈልግ ይህን ስኳድ ፊት የሚያደርግ ሰው ነው፣ ኢጎር ቱዶር። ስለዚህ የዩቨንቱስ ቆይታው ማይራዘም ከሆነ ጋስፔሪኒ ከለቀቁ ወደ ሮማ፣ ወደ ዩቨንቱስ፣ ወደ ሌላ ክለብ ከሄዱ፣ በናፖሊ ደጋፊዎችን በጣም ይወደዳሉ። ስለዚህ ኮንቴ የሚለቅ ከሆነ ወደ ናፖሊ የሚሄድ እድል አላቸው። ፈላጊ አያጡም። በነገሩ በጣም የሚገርም ትራክ ሪከርድ ነው ያላቸው። ግን ከቱዶር ባሻገር ዲዘርቢም ይባላል ወደ አታላንታ የማርሴያ አሰልጣኝ አሁን ጥሩ ነበር የጀመረው፣ ግን አሁን ችግሮች አሉ። ያለፈውን ለክላሲክም ተሸንፏል። ስለዚህ እንዲህ አይነት ስሞች እንሰማለን። ሚላን እርግጥ ነው የሚመስለው የኮንሴሳ የሰርጆ ኮንሴሳ መሰናበል፣ ሌላ ካፕ ሊያሸንፍ ይችላል ምናምን፣ ግን እንደ እርግጠኝነት ነው ወሬው ሁሉ። በላትሲዮም ባሮኒ አሁን የሆነ ጥቁር ደመና መሰባሰብ ጀምሯል፣ በተለይ የባለፉት ተከታታይ ሽንፈቶቻቸው። ስለዚህ አልቤርቶ ጂላርዲኖ ነው ምናልባት ወደ ላቲዮ አሰልጣኝነት ሊመጣ ይችላል። በቻምፒየንስ ሊግ ከተሳተፉና የዩሮፓ ሊግ ካሸነፉ እድላ ላቸው። ከዛ ውጭ ግን አደጋ ውስጥ ናቸው። ቅድም እንዳልኩት ሮማም ውስጥ እንደዚሁ አይነት ነገር። ግን እንዲህ አይነት ስንብቶች ሲበዙ ለአንዳንዶች ሰዎች እድል ደግሞ ይከፈታል። ለምሳሌ ሳሪ የሚደግፉትን ፊዮረንቲናን ሊያሰለጥኑ ይችላሉ። ራፋኤል ፓላዲኖ የሚለቅ ከሆነ እና ልክ እንደ ባለፈው አመት ሁሉ ብዙ የአሰልጣኝ ሹምሽር ይኖራል። ሴስክ ፋብሪጋዝም ከኮሞ ለምሳሌ ይባላል። ግን ከቶፕ ናይን ሰባቱ አሰልጣኝ ሊቀይሩ ይችላል። አዎ፣ አድማቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። የአራዳ ኤፍ ኤም ሌሎች ፕሮግራሞች አሁንም ወደ እናንተ መድሳቸውን የሚቀጥሉ ይሆናል። መልካም ቀን ይንላችሁ።